የስደት ትርፉ ይሄ ብቻ ነው እንግዲህ። እንደምታዩት እህታችን እግሯ አብጧል፣ ሐኪም ቤትም ሄዳ የተባለችው ከባድ ነገር ነው እና በጣም እየተሰቃየች ትገኛለች። ይህን ቪዲዮ ለደጋጎች እንዲደርስ ሽርሽር በማድረግ እህታችንን እንታደጋ ትላለው። እባካችሁ ሽርሽር እያደረጋችሁ። ዛሬም ደግሞ በሌላ ቪዲዮ መጥቻለሁኝ። ይችን በቪዲዮ ላይ የምታዩት እህታችን ከየትም እንደመጣች እንዲሁም ደግሞ ስሟን ማንነቷን ልትናገር አልቻለችም። ልጅቷ ህመምተኛ ናት። እጇም እግሯም ሰውነቷ ሙሉ ህመም ላይ ናት ማለት ነው በአጠቃላይ እና ይችን እህታችንን የምታውቁ ካላችሁ ከዘመዶቿ ወይም ከቤተሰቦቿ እናገናኝ ከቤተሰቦቿ ጋር እናገናኛት ማለት ነው። እንደምታዩት ጥርሷም ላይ ጥፍሯም ላይ ሁሉም ሰውነቷ ኖርማል አይደለም፣ ህመምተኛ ናት እና እባካችሁ ሁላችሁም በተቻላችሁ አቅም ሼር በማድረግ ቤተሰብ ዘንድ እንዲደርስ አድርጉ ማለት ነው። ማንነቷን አትናገርም ከየት እንደመጣች አት እኛ በስደት ዓለሙ የምንገኝ እህቶች አብዛኛዎቻችን፣ ግማሾቻችን የአእምሮ ህመሟን፣ ግማሾቻችን አካል ጉዳተኛ ግማሾቻችን በቃ የተለያየ ነገር ሆነን ነው ወደ ሀገራችን የምንገባው ማለት ነው አላህ ካዘነላቸው አላህ ከጠበቃቸው ውጭ ይሄም ከምንድር ነው የሚመጣው ራስን ካለመጠበቅ ነው የሚመጣው ማለት ነው እና ራሳችንን ልንጠብቅ ይገባናል ማንም አይደርስልንም ማንም የት ወደቃችሁ የሚለን ሰው አይኖርም ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውዴ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ነባሮች ሼር፣ ላይክ በማድረግ ቪዲዮውን ጀምሩት። ይህም ቪዲዮ በምታምኑት እምነት ይዣችኋለሁ፣ ሼር ሻር አድርጉ። እች ልጅ ልንታደጋት ይገባል። ማለት ነው እህታችን ናት። እንደኛው ተሰድጄ ያልፍልኛል፣ ቤተሰቦቼን እቀይራለሁ ብላ መታ። ነገር ግን እንደምታዩት እግሯ በዚህን ያክል አብጦአለ። ሐኪም ቤት ሄዳ የተባለችውንም እነግራችኋለሁ። ላይክ ሼር በማድረግ ቪዲዮውን እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ። እንግዲህ እጀታችን እንደምታዩት እዚህ አገር ከመጣች ትንሽ ቆይታለች፣ እና ሁላችንም መዳም ቤት ስንሰራ ጥንቃቄ ማድረግ ይኖርብናል ማለት ነው ብዙዎቻችን ብዙዎቻችን ወይ ካልሲ አንለብስም ወይም ደግሞ የቤት ሽብሽብ አንለብስም ነጠላ ጫማ እንለብስም። ለምን ውድ እህቶች የእግር በሽታ የሚመጣው ከምን የተነሳ ነው? ከቅዝቃዜ የተነሳ ነው ማለት ነው። ከቅዝቃዜ የተነሳ ቅዝቃዜ በእግራችን ሲገባ፣ እንዲሁም ደግሞ ሙቀት እና ቅዝቃዜው ሲፈራርቅ ሲፈራረቅ ለእግራችን በሽታ እንፈጥራለን ማለት ነው። እባካችሁ ጥንቃቄ አድርጉ። በተለይ አዲስ የምትመጡ እህቶች ከኛ ልትማሩ ይገባችኋል ማለት ነው። አሁን እህታችን እንደምታዩት እግሯ እንደዚህ የሆነበት ምክንያት ምንድን ነው? መዳም ቤት ውስጥ ስትሰራ አበደን ነጠላ ጫማ አትለብስም፣ ካልሲም አትለብስም። ሽንት ቤትም ገብታ ስታጸዳ በእግሯ ነው። እንዲሁም ደግሞ በቃ የመዳመን ቤት አጠቃላይ ስራ ስትሰራ በእግሯ ነው ማለት ነው። በእግራችሁ ስትሄዱ የተለያየ አይነት ነገር ትረግጣላችሁ። ወይም የሆነ ነገር የወደቀ ስለት ሊኖር ይችላል። የተቆረጠ ብርጭቆ ሊኖር ይችላል። የሆነ ፔንሳ ነገሮች ሊኖሩ ይችላሉ። እነሱን ስትረግጡ እግራችሁ ላይ ኢንፌክሽን ይፈጠራል። ኢንፌክሽን ተፈጥሮ ቶሎ ብለን ወደ ሕክምና ካልሄድን የሆነ ነገር ካላደረግንበት ቁስል በተፈጥሮ ቁስል ሰውነታችን ላይ ሲቆይ ወደ ካንሰር ይቀየራል ማለት ነው። እባካችሁ እራሳችሁን ጠብቁ። በዚህን ያክል ደረጃ ራሳችንን መጉዳት ራሳችንን መጣል የለብንም። እባካችሁ ተጠንቀቁ። እንደምታውቁት መዳም ከሆነች አመመኝ ስትሏት፣ ራሴን ነው ካላችኋት፣ ኩዲ ፓናዶል ነው የምትሉ ሌላ ምንም አትሰጣችሁም። እግሬ እንደዚህ ሆኗል ካላችኋት፣ ይሆነ የሚቀባ ክሬማ ክሬም ነው የምትሰጣችሁ። ስለዚህ ራሳችሁን መጠበቅ አለባችሁ፣ ውድ እህቶቼ። እኛ ለሰው የምንደርስ አገርን የምንገነባ ለእኛ ሲሆን ግን የሚደርስልን የለም። እኛ ራሳችንን ካልጠበቅን ማለት ነው። ራሳችንን መጠበቅ አለብን። ካልሲ መልበስ አለብን። በብርድ ሰዓት ወፋፍራም እንዲሁም ደግሞ በብርድ ሰዓት ወፋፍራም ልብሶችን መልበስ፣ ካልሲዎችን ማድረግ የሚመቹ ቤት ውስጥ እራሱ የሚመቹ የቤት ነጠላ ጫማዎች አሉ። እነሱን በመግዛት እነሱን መልበስ አለብን። ራሳችን እኛ ለራሳችን እንካልጠበቅን መዳም እኮ ነገ ጧት ከታመምን በቃ ሂጂ አንቺ ስለታመምሽ መስራት ስላልቻልሽ ብላ ነው የምታባረረን። ይህንን ከእግብ ማስገባት አለባችሁ ውድ እህቶቼ፣ ራሳችሁን ከጎዳችሁ በኋላ ማንም የሚደርስላችሁ የለም። ከስራ ትባረራላችሁ፣ እናንተ በሽተኛ ትሆናላችሁ። እንደዚህ በሽተኛ ሆኛለሁ እርዱኝ ብላችሁ እንደዚህ እየፖሰታችሁ ራሱ ማንም ዘወር ብሎ የሚያችሁ የለም። ነገር ግን ታዋቂ የሆኑ ታዋቂ ቤተሰብ ያላቸውን ለማገዝ ሲባል ማንኛውም ኢትዮጵያ ሄዳ ታግዛለች። ነግ በኔ ብላ ማለት ነው። ነገር ግን እኛ የሚታወቅ ሰው የሌለን እህቶች እራሳችንን መጠበቅ አለብን። ከፈጣሪ በታች አንደኛ ፈጣሪያችንን መለመን አለብን። ፈጣሪ ምንም ነገር እንዳታስነካኝ ብለን ፈጣሪያችንን መማጸን አለብን። ሙስሊሞችም አላ ስብሐነ ወታላ ከክፉ ነገር እንዲጠብቃችሁ በስጁዳችሁ ላይ አላህን መለመን አለባችሁ። ሁሉም በየሃይማኖቱ ማለት ነው። እኛ ከወደቅን የሚያነሳን ሰው የለም። ራሳችንን ልንጠብቅ ይገባል ማለት ነው። እንግዲህ ወደ እህታችን ጉዳይ ስገባላችሁ፣ እህታችን ሐኪም ቤት ሂዳ ነበር። ሐኪም ቤት ሂዳ ስትነገር ምንድን ነው በእግሯ እንትን ብርጭቆ ተሰብሮ ያ የብርጭቆ ስለት ቆርጧታል ማለት ነው። ያልታየ እንግዲህ እሷ አንስት ቻለሁ ብላ ነው። ያ የብርጭቆ ስለት ሲቆርጣት ያው ትንሽ ደማ ብሎ ጸጥ አለ ደህና ነው ብላ ዝም አለችው ማለት ነው። ነገር ግን ያ የብርጭቆ ስለት ኢንፌክሽን ፈጥሮ አሁን ውስጡ መረቅዞ ወደ ቁስልነት ተቀይሯል ማለት ነው። ይሄ የሆነበት ምክንያት ምንድ ነው? ጫማ ስለማትለብስ ካልሲ ስለማትለብስ። አምሼ ደግሞ ከካልሲውም ጫማ መልበስ አለባችሁ። እንደዚህ ስለ ታማዎች ነገሮች ሲቆርጧችሁ እናንተ ናችሁ የምትጎዱት ማለት ነው። ስለዚህ አሁን ይሄ ቁስል ኦፕሬሽን ተደርጎ ከዳነ ጥሩ ነው። የተጠየቀችው ብር ደግሞ በጣም ብዙ ብር ነው። አስቡት እኛ የምንሰራውን ብር እንዳል ወደ ሀገር ለቤተሰብ ነው የምንረዳው። ለእኛ እንኳ የተለየ ልብስ እንልበስ የተለየ ምግብ እንብላ የተለየ ቦታ ሄደን ዘና እንበል አንልም። ሰው ሲታመም መረርተን ቤተሰቦቻችን እንዳይቸግራቸው ለቤተሰብ ወገባችንን ታጥቀን ቁመን እያለን እኛ ችግር ሲደርስብን የሚደርስልን የለም። ስለዚህ አሁን እጅታችን ኦፕሬሽን ልትደረግ ነው። የተጠየቀችው ብር ደግሞ በጣም ብዙ ብር ነው። ብሩም ሳይሆን ደግሞ ትድናለች ወይ ነው። እዚህ ሀገር ላይ እንደምታውቁት የምታውቁት ሰው ራሱ ከሌለ ሀኪሞች በስነ ስርዓት አያከሟችሁም። ሀኪም ቤት ሄዳችሁ ራሱ በደንብ የሚናገርላችሁ ሰው ከሌለ፣ ሰው አጠገባችሁ መኖሩን ካላወቁ ሀኪሞቹ ራሱ አያከሟችሁም በስነ ስርዓት ማለት ነው። እባካችሁ እድህቶች እራሳችሁን እየጠበቃችሁ ስራውንም ከልብ ሆናችሁ እየሰራችሁ ራሳችሁን ለመጠበቅ ሞክሩ። የሚረዳችሁ ሰው የለም። ለራሳችሁ ያላችሁት እናንተው እራሳችሁ ናችሁ ማለት ነው። እንግዲህ ይህም ቪዲዮ ሸርሸር አድርጉት። ሁለት እህቶች ናቸው የሰውን ትብብር የሚፈልጉት። መግቢያ ላይ እንዳስገባሁላችሁ ያችኛው እህታችን ከቤተሰቦቿ ጋር መገናኘት ትፈልጋለች። ቤተሰቦቿን አታውቅም። ስሟን መናገር አትችልም። የመጣችበትን መናገር አትችልም። ይህም ቪዲዮ ለብዙ ሰው ተደራሽ እንዲሆን ሽርሽር አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ፣ ከመጥፎ ነገር ይጠብቃችሁ። ለመላው ሙስሊም እምነት ተከታዮች ደግሞ ኢድል ሙባረክ አለይና ወአለይኩም ብያለሁ። የዛሬው አቃል ልዩ ነች። ሁላችሁም በዱአ በርቱ፣ ዱአ አድርጉ፣ በዱአ እንተዋወስ። አገራችን ኢትዮጵያን ሰላም ያደርግልን ከቤተሰቦቻችን ጋር በሰላም የምንገናኝ እያድርገን በያላችሁ ችበት ሰላማችሁ ብዝት ትርፍርፍ ይበልልን። ለታመሙት መሻርን ለተጨነቁት ፈረጃን ለተቸገሩት ከችግር መውጫን ለታሰሩት አላህ ስብሃነ ወተዓላ ነስርን ይስጣቸው እያላችሁ ዱዓ አድርጎ ዱዓችን መቆል የሚሆንበት ቀን ነው። ሰላማችሁ ይብዛ። ሰላሙ አለይኩም ወረህመቱላህ በረካቱ